ይህን ጸሎት አሜን በማለት ተስማሙ። እግዚአብሔር ከዚህ ሰሙት ጋር የሚስማሙ ሰዎችን መነጸሌት ያደረግላቸዋል። ሰላም እናንተን ውድ የዚ ቻናል ቤተሰቦች ሰላማችሁ ይብዛን ላናት ዛሬም እንደተለመደው በአዲስ ርዕስና ዝግጅት ወደ እናንተ መተናል። ይኸው ነብይ ሚራክል ተካ። በፍጹም ግራ አትጋቡ። የምታዩት የሚሆነው እየሆነ ባለው ነገር ላይ በፍጹም ግራ አትጋቡ። ይህን ጸሎት ከኔ ጋር ጸልዩ እግዚአብሔር ታላቅ ነገር ያደርግላችኋል፣ በማለት መልእክትን አስተላልፉ። ከነቢይ ሚራክል ተካ ጋር ይህንን ልዩ ጸሎት፣ ይህንን ልዩ መልእክት በመቀበል በማመን አሜን እንበል። እግዚአብሔር ታላቅ ነገር በሕይወታችን ላይ ያደርጋል። ወደ መልእክቱ ወደ ጸሎቱ ግራ መጋባት ውስጥ ያላችሁ በብዙ የህይወት ዝቅታና ድህነት ውስጥ ያላችሁ፣ ተስፋ በመቁረጥ ውስጥ ያላችሁ ደግሞ ይህንን መልእክትና ጸሎት እናንተ ልብ አድርጋችሁ በትኩረት እንሰሙ እንፈልጋለን። አምላኬ እግዚአብሔር መጽሐፍ ቅዱስ እንደሚናገር ጠላቶችን ከፍታ ትረግጣቸዋለህ ያስረግጣል እንደሚል አምላኬ እግዚአብሔር ከፍታዎችን እንዲያስረግጣችሁ ጸልያለሁ። አሁን ካላችሁበት የሸለቆ ህይወት ወደ ተራራ እንዲያወጣችሁ ሰው ሁሉ እጁን ወደሚጠቋቁምበት ምስክርነት ውስጥ እንዲያስገባችሁ ይጸልያለሁ። የፋይናንስን ከፍታ ያስተረግጣችሁ። ምድር ላይ አለ የሚባሉ ተራሮችን ሁሉ እግዚአብሔር ያስወቅሳችሁ። አሁን ካላችሁበት ሸለቆ አውጥቶ ወደ አደባባይ፣ አሁን ካላችሁበት ሸለቆ አውጥቶ ወደ ተራራው ጫፍ ያወጣችኋል። ልትሰወሩ ልትደበቁ ወደማትችሉበት ከፍታ ህይወት፣ ልትሰወሩ ልትሸፈሩ ወደማትችሉበት፣ ሰው ሁሉ እናንተን ወደሚያዩበት፣ ስለ እናንተ እግዚአብሔር ስለ እናንተ አምላክ ወደሚነጋገርበት ምስክርነት ውስጥ እግዚአብሔር በድ ያስገባቸዋል። ከዚህ በኋላ እግሮቻችሁ ከፍታዎችን እንዲረግጡ ረግጠዋቸው የሚያዩት ገናናነቶችን እንዲረግጡ ጸልያል። እግዚአብሔር ከፍ ያለ ነገር ውስጥ ያስገባቸዋል። ተራራዎችን ያስወርሳቸዋል። በኢየሱስ ይህን ጸሎት አሜን በማለት ተስማሙ። እግዚአብሔር ከዚህ ሰዎች ጋር የሚስማሙ ሰዎችን እንደ ጸልቱ ያደረግላቸዋል። የእግዚአብሔር ሰው ነብይ ሚራክል ተካ በላይቭ ያስተላለፈውን መልእክት ወደ እናንተ አምጥተናል። ብዙውን ጊዜ ነቢያቶች፣ ሐዋርያቶች፣ አገልጋዮች ስለ ዓለም አቀፋዊ መልእክቶችና ሀገራዊ ትንቢቶችን በመልእክታቸው ሲያስተላልፉ እኛ እንደ ክርስቲያን ምላሻችንና ተግባራችን ምን መሆን እንዳለበት ነብይ ሚራክል ተካ አጥብቆ መልእክት ሲያስተላልፍበትን ወደ እናንተ ይዘን መጥተናል። በጥሞናም እንድትከታተሉ እንላለን። ወደ መልእክቱ ክብር ለኢየሱስ ይሁን። በላይቭ የምታዩኝ ይህንን ላይቭ ስትሪም የምታዩ ሰዎች በሙሉ ይህንን ላይቭ ስትሪም የምታዩ ሰዎች በሙሉ ይህንን ላይቭ ስትሪም የምታዩ ሰዎች በሙሉ በዚህ ላይቭ ስትሪም የምናገረው መልእክት የሚደርሳችሁ ሰዎች በሙሉ ከዚህ በኋላ የምናገራቸውን መልእክቶች በሙሉ በጥንቃቄ እንድሰሙኝ እንዲሁም የጸሎት ርዕስ አድርጋችሁም ጭምር እንድሰሙኝ ይፈልጋል። የጸሎት ርዕስ አድርጋችሁም ጭምር እንድሰሙኝ ይፈልጋል። ፕሮፌት ሚራክልን የምትቀበሉም የማትቀበሉም ሰዎች የጸሎት ርዕስ አድርጋችሁ እንድትሰሙ እንፈልጋለን። ክብር ለኢየሱስ ይሁን። ቢኮዝ ከእግዚአብሔር ዘንድ የምሰማውን ነገር በሙሉ የምናገረው ሳም የሚቀበለኝ ፓርት አለ፣ የማይቀበለኝ ፓርት አለ የሚል ካልኩሌሽን ውስጥ አስገብቻ ያለን ከእግዚአብሔር የምሰማውን መልእክት በሙሉ ወደ እናንተ ህይወትና መጥቼ ለእናንተ የምናገርበት ምክንያት የሚነግረኝ እና እግዚአብሔር በዛ ጉዳይ ላይ መልእክት የሚሰጠኝ እንድናገር ስለሆነ ነው። ክብር ለኢየሱስ ይሁን። ሶ በመላው ዓለም ያላችሁ ቅዱሳን በሙሉ ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ ለጥቂት ደቂቃዎች ብቻ ነው ላይቭ ላይ የመጣሁት ለጥቂት ደቂቃዎች። እሱም የመጣሁበት ምክንያት ምንድን ነው? ኦልሞስት በተደጋጋሚ ቤተክርስቲያናችን በሚካሄዱ ፕሮግራሞች ላይ እግዚአብሔር የሚያሳዩኝን ራዕዮች በጣም በተደጋጋሚ ይናገራለሁ። በሀገር ላይ በግለሰብ ላይ በሰዎች ህይወት ላይ በየትኛውም ጉዳይ ላይ የሚናገረኝን መልእክቶች እናገራለሁ እናገራለሁ። በየአመቱ አመታዊ አዋጅ ላይ እንደዚህ አይነት ትንቢቶችን ስለምናገር አመታዊ አዋጆች ላይ የአመቱን ጥቅስ ከኋላ አድርጌ አመታዊን ጥቅስ ከኋላ አድርጌ አመታዊን አዋጅ እናገራለሁ። በኢትዮጵያ መስከረም ላይ እና የፈረንጆች አዲስ ዓመት ሚመጣበት ጊዜ ላይ በተደጋጋሚ እንደዚህ አደርጋለሁ። አገራዊ ጉዳዮች ላይ፣ አለም አቀፋዊ ጉዳዮች ላይ እግዚአብሔር የሚያሳየኝን ትንቢታዊ ድምፆች በሙሉ እና መልእክቶች በሙሉ አስተላልፋለሁ አስተላልፋለሁ አስተላልፋለሁ። ይህ አዲሱ ዓመት በየሳምንቱ የምትመሰክሩበት ይሁንላችሁ። ብዙ ምስክርነቱን የምታገኙበት ይሁንላችሁ። በሁሉም የሕይወታችሁ አቅጣጫ ላይ እድልን የምታዩበት ይሁንላችሁ። በዚህ በሚመጣው ዘመን በእያንዳንዱ ወር የእግዚአብሔር እጅ አብሯችሁ እንዲሆን ጸልያለሁ። የሚያበዛ የሚያበለጽግ የሚያሰፋ የእግዚአብሔር አብሯችሁ እንዲሆን እጸልያለሁ። ይህ አመት ጠላቶቻችሁ እንኳን ሳይቀሩ እናንተ ህይወት ላይ ከሚደረገው ነገር የተነሳ ይህ የእግዚአብሔር ጣት ነው የሚሉበት ይሁንላችሁ። ይህ የእግዚአብሔር ጣት ነው የሚሉበት ይሁንላችሁ። አምላ አምላኳ ረዳት አምላኳ አገዛት የሚሉበት ይሁንላችሁ። ይህን አዲሱን አመት ከመካከላችሁ አንድም ድሃ ሰው እንዳይኖር ጸልያለሁ። በዚህ አዲሱ አመት እግዚአብሔር በብዙ ፋይናንሻል እንዲባርካችሁ ጸልያለሁ። መሬቶችን እንዲሰጣችሁ፣ ገንዘቦችን እንዲሰጣችሁ ጸልያለሁ። ከባድ የሆነ ባለጠግነት ወደ ህይወታችሁ እንዲመጣ ጸልያለሁ። ይህ አዲሱ አመት በየሳምንቱ የምትመሰክሩበት ይሆንላችሁ። በየሳምንቱ የምትመሰክሩበት ይሆንላችሁ። ፋይናንሻል በረከታችሁ በኃይል ተለቋል። እግዚአብሔር ወደ መትረፈፍ እና ወደ መብዛት ህይወት ውስጥ በዚህ አመት ያስገባችኋል። በብዙ ደስታ፣ በብዙ ሳቅ፣ በብዙ ምርኮ እግዚአብሔር እንድታመሰግኑበት አመት ይሆንላችኋል። ተስፋፋላችሁ። በዚህ አመት በዚህ አመት ቆጥራችሁ ማታቁትን መውጣት ጀምራላችሁ። አይታችሁ ማታቁትን ማየት ጀምራላችሁ። እግሮቻችሁ አንድ ቦታ ይታሰብ ኢንተርናሽናል የእናንተ እግሮች መንቀሳቀስ ይጀምራሉ። የውጭ በሮች መከፈት ይጀምራሉ። በሁሉም አቅጣጫ መስፋፋት ይሆንላችኋል። በዚህ ሰዓት ጀምሮ በረከታችሁን በረከታችን አስለቅቄያለሁ። ሀይላችሁ በኢየሱስ ስም ሀይል ብዙ ማለት በኢየሱስ ስም እየጸለዩ ክብር ለኢየሱስ ይሁን። እወዳችኋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁልጊዜ አገሮች ላይ ግለሰቦች ላይ ማህበሮች ላይ ተቋማት ላይ ትንቢታዊ አዋጅ በሚመጣ ጊዜ ውስጥ በሚመጣ ጊዜ ውስጥ ወዲያውኑ መደረግ ያለበት ነገር ምንድን ነው ካላችሁኝ፣ የመጀመሪያው ነገር ትንቢቱ ከጊዜ በርነቡ ብሎ መመርመር፣ ሁለተኛ ነገር ደግሞ በዛ ጉዳይ ላይ መማለድ እና መጸለይ እንደ ቤተ ክርስቲያን እንደ ክርስቲያንም ግዴታ ነው። ክብር ለኢየሱስ ይሁን። ቢኮዝ መጽሐፍ ቅዱሳችን እንደሚናገር ለዚህ ዓለም እግዚአብሔር ብርሃንም ጨውም አድርገው ጠርቶናል። ይህ ዓለም ያለኛ አይጣፍጥም። የዚህን ዓለም ባላንስ የምንጠብቀው እኛ ብርሃንም ጨውም ተደርገን ነው። ለዚህ ዓለም የተጠራ ነው። ክብር ለኢየሱስ ይሁን። እንደ ክርስቲያን መጸለይ መማለድ የኛ ግዴታ ነው። መጽሐፍ ቅዱሳችንን ስናነበው ልክ እስጢፋኖስ ከተገደለ በኋላ እስጢፋኖስ ከተገደለ በኋላ ፔጥሮስ እስር ቤት ሲገባ ወዲያውኑ በእስጢፋኖስ መገደል የተደናገጡ ሰዎች ፔጥሮስማ መሞት የለበትም ብሎ ነው መጸለይ የጀመሩት። ልክ ፔጥሮስ እስር ቤት ሲገባ ሰዎቹ መሸበር አይደለም መደንገጥ አይደለም የጀመሩት ያደረጉት ነገር ምንድነው ካላች፣ መጸለይ ነው የጀመሩት። ሁልጊዜ ትንቢታዊ አዋጆችን በምሰሙበት ስፍራና ሁኔታ ውስጥ ድንጋጤ አይደለም ወዲያውኑ ወደ እናንተ መምጣት ያለበት ወዲያውኑ መምጣት ያለበት ጸሎት ነው። ወዲያውኑ መጸለይ መጀመር መቻል አለባችሁ። ወዲያውኑ መጸለይ መጀመር መቻል አለባችሁ። ክብር ለኢየሱስ ይሁን። ወዲያውኑ መጸለይ መጀመር መቻል አለባችሁ። ማድረግ ያለባችሁ የመጀመሪያ ስራችሁ መጸለይ። ኦኬ፣ እግዚአብሔር ስለዚህ አገር ጉዳይ እንደዚህ ተናግሯል፣ መጸለይ። እግዚአብሔር በዚህ ጉዳይ አውርቷል፣ አዎ፣ መጸለይ። እግዚአብሔር ኢቨን ስለ እናንተ አውርቷል፣ መጸለይ። እግዚአብሔር ቀጣይ ስለሚነሳው ሪቫይቫል አውርቷል፣ ስለዛ ጉዳይ መጸለይ። በተናገራችሁ ጉዳይ ላይ ወዲያውኑ ማድረግ ያለባችሁ ነገር ምንድን ነው? ያንን ጉዳይ አስመልክቶ ወይ እግዚአብሔር ያንን ጉዳይ እንዲቀይረው፣ ካልሆነ ደግሞ እግዚአብሔር ያንን ነገር እንዲያፈጥነው መጸል መቻል አለባችሁ። እግዚአብሔር ያንን ነገር እንዲያፈጥነው መጸል መቻል አለባችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የማትጸልዩ ከሆነ የማትጸልዩ ከሆነ ሰይጣን በእናንተ ህይወት ላይ ድል ፈንታ ያገኛል። ሰይጣን በእናንተ ቤተሰብ ላይ እድል ፈንታ ያገኛል። በእናንተ ጉዳይ ሁሉ ላይ እድል ፈንታ ያገኛል። እንደ ክርስቲያን ምንናድርግ እንደ ክርስቲያን ምን እናድርግ? ክብር ለኢየሱስ ይሁን። የዛሬው መልእክቴ ምንድነው? እንጸልይ ነው። የዛሬው መልእክቴ እንጸልይ ነው። እግዚአብሔር በኃይል ጣልቃ እንዲገባ ጸልዩ። በሚመጣው ታይም ላይ በሚመጣው ጊዜ ላይ እግዚአብሔር በኃይል ጣልቃ እንዲገባ ጸልዩ። ክብር ለኢየሱስ ይሁን። መልእክቴ ያ ነው። ሶ ከእግዚአብሔር ዘንድ የምሰማዋ ቸውን መልእክቶች እንደቀላቸዋቸው ጸልዩባቸው፣ ጸልዩባቸው። መንፈስ ቅዱስ በዚህ ጉዳይ ምን ትላለህ ብላችሁ ጠይቁት። እግዚአብሔር ምሕረቱን እንዲልክ እግዚአብሔር ጣልቃ እንዲገባ ያበዛላችሁ። የፀጉራችሁ ዘለላ ጭምር እንዳይነካ፣ ትዳራችሁ እንዳይነካ፣ ሀብታችሁ እንዳይነካ፣ ቤተሰቦቻችሁ እንዳይነኩ፣ መለኮታዊ ጥበቃ በህይወታችሁ ላይ እንዲበዛ ጸልያለሁ። በኢየሱስ ስም ኃይል እንዲበዛ እጸልያለሁ። እግዚአብሔር ሆይ ለዚሽ ምድር ምህረት እንድትልክ ለዚሽ ምድር አዲስ ነገር እንድታረግ፣ ለዚሽ ምድር እጅህ ጣልቃ እንዲገባ፣ በእረፍትህ እንድትጎበኛት በኢየሱስ ስም ኃይል እጸልያለሁ። ይህች ምድር የከበበ የትኛውም ጨለባ በሙሉ አሁን እንዲነሳ እጸልያለሁ። አሁን እንዲንከባለል እጸልያለሁ። በኢየሱስ ስም ኃይል። እግዚአብሔር ዘመናችሁን ይባርክ። በነገር ሁሉ ተከናውኑ። ልናገር የፈለግኩት ከእግዚአብሔር ዘንድ የሰማሁት መልእክት ይሄ ነው። ከእግዚአብሔር ዘንድ የሰማሁት መልእክት ይሄ። ጌታ ኢየሱስ ዘመናችን ይባርክ። በነገር ሁሉ ተከናወኑ። መልእክት ይጨርሻለሁ። ተባረክሁሳን፣ እጅግ በጣም ወዳችኋለሁ። ሻለው እያንዳንዱ እግዚአብሔር ለአንተ የተናገረ ነገር በሙሉ አንድም ነገር እንዳያልፍ ጸልያል። አንድም ነገር እንዳያልፍ ጸልያል። አንድም ነገር እንዳያልፋችሁ ጸልያል በኢየሱስ ስም አንድም ነገር እንዳያልፍ አንዱንም ጸልያል። አንዱንም ሚስ እንዳታረገው ጸልያል። አንዱንም ሚስ እንዳታረገው ጸልያል። ነገሮቻችሁ እንዲከፋፈቱ ዲከፋፈቱ ጸልያል። አዲስ ነገር በሕይወታችሁ ላይ እንዲሆን ጸልይኩኝ። አሜን፣ ፍሪያማ ሆናችሁ አሜን። ዛሬ ሁሉም በሮች እንዲከፈቱ ስለጸልይኩኝ፣ ስልካችሁም ላይ ይሁን ወረቀት ላይ ቶሎ እንዲከፈቱላችሁ የምትፈልጉ ሰባት በሮች እንጻፏቸው፣ ቶሎ በሉ የዚህ በር ትዳር ከሆነ ልጅ ከሆነ የውጭ ቶሎ ጻፏቸው፣ ቶሎ ጻፏቸው። ሰባት በሮች ጻፉት። ስልክ ላይ ካላችሁ ስልክ ላይ፣ ወረቀት ላይ ካላችሁ ወረቀት ላይ፣ የማጥሉት የማትረሱት ቦታ ላይ ጻፉት። እግዚአብሔር ሆይ ነብዩ እንደተናገረው እነዚህን ሰባት በሮች እንድትከፍት ፈልጋለሁ የምትሉትን ጻፉት። ሰባት ፕሮፌቲክ ነበር ነው። ኦቨር ፍሎ እየጻፏቸው ውስጥ ያላችሁ ቶሎ ቶሎ ጻፉ። ክብር ለኢየሱስ ሲሆን እግዚአብሔር ሆይ በሉ እነዚህን ሰባት በሮች በኃይል ክፈታልኝ፣ በኃይል ክፈትልኝ። በእነዚህ ሰባት ጉዳዮች ላይ በኃይልና በልዩነት ጣልቃ ግባልኝ፣ ጣልቃ ግባልኝ። በኃይልና በልዩነት እነዚህ ሰባት በሮች

ሰባቱም ተከፈተላችሁ። በኢየሱስ ስም ኃይል ተከፈተላችሁ። ሰባቱም ተከፈተላችሁ። ክብር ለኢየሱስ ይሁን። እጆቻችሁን ከፍ አድርጉት። ይህ ወር መንፈስ ቅዱስ የፈውስ ወር ነው ስላለን፣ እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ስም ኃይል እጸልያለሁ በእያንዳንዱ ጉዳዮቻችሁ ሁሉ ላይ ፈውስ እንዲሆን እጸልያለሁ። በጤንነታችሁ፣ በስራችሁ፣ በርሌሽንሽፓችሁ፣ በአገልግሎታችሁ በሁሉም አቅጣጫዎች ሁሉ ላይ በኢየሱስ ስም ኃይል ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ኃይል ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ኃይል ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ኃይል ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ኃይል ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ኃይል ፈውስ እንዲሆን ጸልያለሁ። በእያንዳንዱ ጉዳዮቻችሁን አቅጣጫዎቻችሁ ሁሉ ላይ ፈውስ ሆነላችሁ፣ ፈውስ ሆነላችሁ፣ ፈውስ ሆነላችሁ፣ ፈውስ ሆነላችሁ። ፈውሳችሁን ተቀበሉ። ፈውስ ሆነላችሁ፣ ፈውስ ሆነላችሁ፣ ፈውስ ሆነላችሁ። የናዝሬቱ ኢየሱስ በሁሉም አቅጣጫዎቻችሁ ላይ ፈውስን አደረገ። መቀመጥ ትችላላችሁ። ውድ ተመልካቾቻችንና አድማጮቻችን ከመልእክቱ ተመልሰናል። ከዚህ በኋላ እንግዲህ በሚኖረን እያንዳንዱ እንቅስቃሴያችን ላይ እግዚአብሔር በመራንና መንፈስ ቅዱስ ባለን መልኩ እንድንንቀሳቀስ እንደነዚህ አይነት መልእክቶችም ሲመጡ ምን ማድረግ እንዳለብን ከነቢይ ሚራክል ተካ ትምህርት እንደተረዳን ተስፋ እናደርጋለን። በጌታ በኢየሱስ ስም ይህ ህይወት በእኛ ላይ እንዲበለጽግ እንዲያድግ እያልን የዛሬን እዚህ ላይ እንጨርሳለን። በሌላ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።